ነው የምንመለከትበት ሰዓት ላይ ደርሰናል። አመሻሽ ቅኝታችን ደግሞ የሜክሲኮ ተርሚናል ይሆናል። ባልደረባችን ራሄል አበበ ደግሞ ሜክሲኮ እና ተርሚናሉ በዚህ ሰዓት አሁናዊ ድባባቸው ምን ይመስላል የሚለውን ልታስቃኘን በቀጥታ መስመራችን ትገኛለች። ራሄል፣ እንደምናምሽ ተቻለ። ምናልባትም ሜክሲኮ ተርሚናል አካባቢ አሁናዊ ድባቡ ምን ይመስላል ለተመልካቾች ብታጋሪ? አመሰግናለሁ። ቀደም ሲልም እንደተነሳው እንግዲህ በመዲናችን አዲስ አበባ በተለይ የኮሪደር ልማት ስራውን ተከትሎ በርካታ ተርሚናሎች ተሰርተዋል። እነዚህ ተርሚናሎች በተለይ የትራፊክ ፍሰቱንና መጨናነቁን በመቀነስ እንግዲህ የተሳለጠ የትራፊክ ፍሰት እንዲኖር በማስቻል ረገድ ትልቅ ሚና የተጫወቱ ስለመሆናቸውም ይነገራል። ዛሬም እኛ ሜክሲኮ ተገኝተን በተለይ በሸበሌ በኩል ያሉ ሁለቱ ተርሚናሎች ያላቸው አገልግሎት ምን ይመስላል፣ ምን አይነት ስድል ፈጥሯል የሚለውን ቅኝት ስናደርግ ነበረ። እንደሚታወቀው በአጠቃላይ በአዲስ አበባ የሰውም የተሽከርካሪውም እንቅስቃሴ ከፍተኛ እንደሆነ ይታወቃል። በተለይ ደግሞ ሜክሲኮ ላይ ስንመለከት ሜክሲኮ በተለያዩ አቅጣጫዎች ሰው የሚንቀሳቀስበት ተሽከርካሪም የሚበዛበት ነው። እንግዲህ ከሜክሲኮ መነሻውን አድርጎ ወደ አውቶቢስ ተራ መርካቶ፣ ከሜክሲኮ መነሻውን አድርጎ ወደ ፒያሳ፣ አራት ኪሎ፣ መገናኛ፣ ሀያ ሁለት በዛኛው በኩል ሳር ቤትን ጨምሮ እንግዲህ ወደ ሳሪስም በተለያዩ አቅጣጫዎች እንግዲህ በዚህ ስፍራ ላይ ሰዎችም ተሽከርካሪዎችም በደንብ በስፋት የሚንቀሳቀሱበት ስፍራ ነው። ከዚህ ጋር ተያይዞ እንግዲህ በተለይ ከዚህ ቀደም የነበረው የዚህ አካባቢ መልክ እንግዲህ የሁሉ መጨናነቅ፣ የሁሉ እንቅስቃሴ ያለበት ስፍራ ሆኖ ሳለ በጠባብ መንገድ ዳር ቁመው ባሶችም ታክሲዎችም እንግዲህ መንገድ ዳር ቆመው የተሽከር ተሽከርካሪዎች አገልግሎት ሲሰጡ የነበረበት ሁኔታ ነው የነበረው። እንግዲህ ከምቹ የሆነ ተርሚናል ካለመኖሩ ጋር ተያይዞ እንግዲህ መንገዶች እንዲጨናነቁ ከማድረግም ባሻገር በተለይ ታክሲም ባስም የሚጠብቁ መንገደኞች እንግዲህ መንገዱን ዘግተው ረጃጅም ሰልፎች ይታዩ ነበር። ከዚህ ጋር ተያይዞ በጣም መጨናነቅ የሚፈጠርበት የትራፊክ ፍሰቱ እንዲጨናነቅ የሚያደርግ ለአደጋም ተጋላጭ ነበረ። ከዛም ባሻገር በተለይ ወደ ታክሲ ለመግባት በሚንቀሳቀሱበት ጊዜ መጨናነቅ ከመፈጠሩ ጋር ተያይዞ ለስርቆትና መሰል ተግባራት ይጋለጡ እንደነበር እንግዲህ እዚያ አካባቢ ቀደም ብለን ተገኝተን ሰዎችን ካነጋግረን ያገኘነው መረጃ ያመለክታል። ነገር ግን ከቅርብ ጊዜ ወዲህ በተለይ ለተርሚናሎች ትኩረት ተሰጥቶ ሰፋፊና ዘመናዊ ተርሚናሎች ከመሰራታቸው ጋር ተያይዞ እንግዲህ በተለይ እንደ ሜክሲኮ በጣም ከፍተኛ መጨናነቅ ያለበት ከመሆኑ ጋር ተያይዞ እንግዲህ ቀደምት የነበሩ የስርቆት፣ የመጨናነቅ፣ የአደጋ ስጋቶችንም የቀነሰ ሆኖ መመልከት ችለናል። ከዛም ባሻገር እንግዲህ ቀደም ሲልም እንዳነሳሁት ሜክሲኮ በተለያዩ አቅጣጫዎች ፍሰት ያለበት ከመሆኑ ጋር ተያይዞ እንደነዚህ አይነት ተርሚናሎች እንግዲህ በተለይ የትራፊክ እንቅስቃሴው እንዲሳለጥ መንገደኛው በመንገደኛው እግረኛው በእግረኛው እንደዚሁም ተሽከርካሪ በተሽከርካሪ እንዲሄድ በማስቻል ረገድ እንግዲህ ትልቅ ሚና እየተጫወተ ስለመሆኑም መመልከት ችለናል። በተለይ ደግሞ በዚህ አካባቢ ከተለያዩ አቅጣጫዎች እንቅስቃሴ የሚበዛበት ከመሆኑ ጋር ተያይዞ እንግዲህ በአመሻሽ ቅኝታችን እነዚህ ሰፋፊና ደረጃቸውን የጠበቁ ተርሚናሎች በመሰራታቸው ሰዎች በስርዓት ስርዓቱን የጠበቀ ሰልፋቸውን ጠብቀው ወደሚፈልጉበት ቦታ እንግዲህ የሚንቀሳቀሱበትን እድል የፈጠረም ነው። ከዛም ባሻገር እነዚህ የሚጭኑ የትራንስፖርት አገልግሎት ሰጪዎች እንግዲህ መንገድ ዳር በነበሩበት ጊዜ ኖርማል የሚንቀሳቀሰውን የአሽከርካሪ መንገድ የሚዘጉ ስለነበረ አብዛኛው ሰው እንግዲህ መንገድ ላይ ጊዜውን የሚያሳልፍበትም ሁነት ነበረ። አሁን ግን የዚህ ተርሚናል መሰራት እንግዲህ ባሶችም በባስ ተርሚናል፣ ታክሲዎችም በታክሲ ተርሚናል ውስጡ ነው ለተገልጋዩ አገልግሎት እየሰጡ የተሳለጠ እንቅስቃሴ እንዲኖር ስለማስቻላቸው መመልከት ችለናል። አመሰግናለሁ ራሂል።